እሺ ተመልካቾች እንደናችሁ፣ ይህ የኢኮኖሚ ጉዳይ እያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። በተባበሩ መንግስታት ክንፍ ስር ዩናይትድ ኔሽን ኢኮኖሚክ ኤንድ ሶሻል ካውንስል በሚባለው ውስጥ የአፍሪካን ኢኮኖሚ ጉዳዮች እንዲከታተል እንዲደግፍ የተቋቋመ ተቋም አለ። የተባበሩ መንግስታት የአፍሪካ ኢኮኖሚ ኮሚሽን የሚባለው ኢሲኤ እዚህ ኢትዮጵያ ውስጥ አዲስ አበባ ካዛንቺስ ያለው ማለት ነው። እንግዲህ የዛሬ 67 ዓመት ሲቋቋም 54 የሚሆኑ የአፍሪካ ሀገራቶችንና እንግዲህ ደሴት ሀገራቶችን ጨምሮ 54 አባላቶችን ይዞ የተቋቋመ ድርጅት ነው። በዋና ዓላማነት አንድ ሶስት ዓላማዎች አሉት። አፍሪካ ውስጥ ያሉ አባል ሀገራቶች የኢኮኖሚና ማህበራዊ እድገት እንዲኖራቸው ማስቻል ነው ደግሞ አፍሪካ ውስጥ ባሉ በአባል ሀገራቶች መካከል ደግሞ ኢንቴግሬሽን እንዲኖር በቅንጅት ስራዎችን መስራት እንዲችሉ ነው። ሶስተኛው ለአፍሪካ እድገት እንግዲህ የዓለም አቀፍ ትብብርን ማመቻቸት ነው። እነዚህ ናቸው። በተለይ 2063 ይደረስበታል ባለው 50 ዓመት የአፍሪካ አጀንዳ የተሳካ እንዲሆን ዋና ስራዎችን ከሚሰሩት መካከል አሁን ይሄ የሚመራው ኢሴ የሚባለው የሚመራው በዋና ጸሐፊ ነው። ዋና ጸሐፊው ክላቨር ጋቴት ይባላሉ። የሩዋንዳ ፖለቲከኛ ናቸው። ምክትል ጸሐፊዋ ደግሞ የግብፅ ዶክተር ሃና ሞርሲ ናቸው። ከ2002 ጀምሮ ዋና ኢኮኖሚስትም ናቸው፣ ምክትል ፀሐፊም ናቸው እና ይህ ዘንድሮ የ57ተኛው ስብሰባ 2025 ላይ ተከናውኗል እና መግለጫ ሰጥተዋል፣ አስተያየት ሰጥተዋል። በዋና አስተያየትነት እንግዲህ የዋና ጸሐፊውንም የምክትል ጸሐፊያንና የዋና ኢኮኖሚስቷንም የዶክተር ሀናን ሞርሲን ሀሳብ ጠቅለል ስናደርገው የአፍሪካ ባለሙያዎች አፍሪካ እንድታደግ ከፈለጉ ወደፊት የአፍሪካን ሁኔታ የሚመለከቱበት መነጽር ለየት ማለት አለበት የሚል ነው ምክንያቱም አፍሪካ እንግዲህ ቀለበት መንገድ ላይ እንዳለች ትቁጠሩ መለወጥ ማደግ የምትፈልግ ከሆነ የስትራክቸራል ችግሯ መፍታት አለባት የስትራክቸራል ችግሩ ሲጠቀለል የሚሆኑ ምንድነው በጋራ ለመስራት ያለመፈለግ አይነት ባህሪ አለ የኢንትራ አፍሪካ ትሬድ የሚባለው እንደዛ አይደለም፣ ቀላል የሚባል አይደለም። ለምሳሌ በድንበር እንኳን ሸቀጦችን ለማሻገር ሳምንታቶች ይወስዳል። ድንበርተኛ የሆኑ የአፍሪካ ሀገራቶች ለሳምንታቶችን እንደሚፈጅ ነው። ዋና ጸሐፊም ሲጠቅሱ የነበሩ የመሰረተ ልማት ዴፊሲቷ በየአመቱ መቶ ሰባ ቢሊዮን ዶላር ነው። ምን ማለት ነው? መሰረተ ልማት እያስፈለጋት ያልተሟላ፣ መንገድ እያስፈለገ ያልተሟላ፣ መብራት እያስፈለገ ያልተሟላ፣ በየአመቱ መቶ ሰባ ቢሊዮን ዶላር የትልቅ ሀገራቶች በጂዲፒ እንኳን ብንቆጥረው እኮ ከአፍሪካ ሁለተኛው ሶስተኛው ጂዲፒ ማለት ነው። ይሄው በሙሉ የመሰረተ ልማት ክፍተት አለባት። ደካማ የሆነ የኢንዱስትሪ አቅም ነው ያላት። ይሄን የስትራክቸር ችግር መፍታት አለባት። የስዳድር ፈጠራ ላይ የሀገር ውስጥ የማምረት አቅሟን ማሳደግ አለባት። በምርት ስርዓት ውስጥ እሴቶችን እየቀላቀለች መንቀሳቀስ አለባት። በአገር ውስጥ መሰራት ያለባቸውን በሙሉ መስራት አለባት የሚል ምክር ቀርቧል። አንዳንዱ የአፍሪካ ችግር አፍሪካውያኖች ኮሚትመንት ቢኖራቸው በቀላሉ ይፈቱት የነበረ ነው። ከቅኝ ግዛት በኋላ እንኳን ብንመለከት አሁንም ድረስ የንግድ ማነቆች አሉ፣ ትሬድ ባሪየርስ የሚባሉ። ስለዚህ ይሄንን የንግድ ማነቆ መቀነስ ያስፈልጋል። በአፍሪካ ሀገራቶች መካከል ያለውን የንግድ ልውውጥ ሎጂስቲኩን፣ ኮስቱም መቀነስ ያስፈልጋል። በቀላሉ ኢትዮጵያና ኬንያ መገባየት አለባቸው። በቀላሉ ኤርትራና ሱዳን መገባየት አለባቸው። በቀላሉ ጅቡቲና ኢትዮጵያ መገባየት አለባቸው። ሁሉም የአፍሪካ ሀገራቶች የሎጂስቲክስ ስርዓቱ በጣም ቀላል መሆን አለበት። ኤፊሸንሲ ማሳደግ ያስፈልጋል የሚል ሀሳብ ሰጥተዋል። ወደ ዲጂታሉ ዓለም አፍሪካ መቀላቀል አለባት። እንደ ድሮ አይነት የእድገት ስልት ይዛ የምትሄድ ከሆነ ማደግ አትችልም። የዓለም የንግድ ስርዓት አሁን ላይ 25 ከመቶ በዲጂታል እየተከናወነ አፍሪካ ውስጥ ግን 37 ከመቶ አይበልጥም፣ ኢንተርኔት የሚያገኘው አፍሪካዊ ጠቅላላ የዓለም ንግድ ስምንት እንግዲህ ጠቅላላ ንግዱ አንድ አራተኛው በኢንተርኔት እየተከናወነ በዲጂታል እየተከናወነ እንኳን በዲጂታል አፍሪካ ውስጥ ግብይት ሊከናወን ቀርቶ 37 ከመቶ እንኳን ብቻ ነው ኢንተርኔት የሚያገኘው። በኢኮሜርስ ስርዓቱም የዲጂታል ክፍያ ስርዓትም በጣም ከባድ፣ በህገወጥ ገንዘብ ዝውውር እንኳን 88 ቢሊዮን ዶላር ይባክናል ብለዋል ክላቨር ጋቴቴ። ስለዚህ አፍሪካኖች የአፍሪካ የነፃ የንግድ ቀጠና ፕሮቶኮልን አሟልተው ስራዎችን መስራት መጀመር አለባቸው። ወደ ዲጂታሉ መሻገር አስፈላጊ ብቻ ሳይሆን ከአስፈላጊ በላይ መሆኑን መረዳት ያስፈልጋል ብለዋል የግብጿ ኢኮኖሚስት ዶክተር ሃዳ ሞርሲ። ሁለተኛው በደንብ አፍሪካ መመልካት ያለባት የምግብ ዋስትናን ሁኔታ ማስተካከል አለባት። የኢንፍራስትራክቸሩን በማሟላት የምግብ ዋስትናዋን ማስተካከል አለባት። አሁንም ድረስ አፍሪካ የምትመከረው መንገድ መስራት አለባት፣ የኢነርጂ አቅሟን ማሳደግ አለባት፣ የዲጂታል ኢንፍራስትራክቸሯን ማሳደግ አለባት፣ ጥሩ የሆኑ የባቡር ስርዓቶችን ማሳደግ አለባት፣ ህዝቡን ከህዝብ ማገናኘት አለባት፣ ገበያዋን ክፍት ማድረግ አለባት። ቀላል ይሄ ምክር አፍሪካ እንኳ ቅኝ ግዛት ነፃ ከወጣች በኋላ እንኳን ከ50 ዓመት በላይ አልፏል። አሁንም ድረስ ለመንገድ እየተጠየቀች ነው። አፍሪካ በግልና በመንግስት ያለ የፓርትነርሽፕን ማሳደግ፣ የፋይናንስ ስርዓትን ማሳደግ፣ በሀገራቶች መካከል ያለ ኮላቦሬሽንን በጣም ማሳደግ አለባት። ይህ ካልሆነ በስተቀር አፍሪካ የምትፈልገው ደረጃ ላይ ትደርሳለች የሚል እምነት እንደሌላቸው የሚያሳይም። ስለዚህ ጠንካራ የሆነ ፓርትነርሽፕ ያስፈልጋል አፍሪካ ውስጥ ብልጽግና ማምጣት ማደግ የሚፈልጉ ከሆነ ጠንካራ የሆነ ፓርትነርሽፕ ያስፈልጋል። አፍሪካኖች እያንዳንዱ በነጠላ ያሉ አፍሪካውያኖች አቅማቸውን ማሳደግ ካልቻሉ በስተቀር በጋራ አቅም ማሳደግ አይችሉም አፍሪካ ሀብቷን ሌላ ቦታ መፈለግ የለባትም ነው የሚሉት ዶክተር አላል የአፍሪካ ሀብት ያለው የትም አይደለም ህዝቧ ላይ ነው ወጣቱ ላይ ነው በርካታ ወጣት ያለበት ነው ስለዚህ የትምህርት አቅም ማሳደግ ያስፈልጋል የቴክኒክና ሙያ አቅሞችን ማሳደግ ያስፈልጋል ብቃቶችን ማሳደግ ያስፈልጋል። በተለይ ኢንዱስትሪ ሴክተር ላይ ያለውን አቅም ማሳደግ ያስፈልጋል። አሁን ዓለም ወደ አድቫንስድ የሆነ የምርት ስርዓት ገብቷል። ወደ አርቲፊሻል ኢንተሊጀንስ አድጓል። ወደ ፋይናንሻል ቴክኖሎጂ አድጓል። ወደ ሪኒዌብል ኢነርጂ እያደገ ነው። ስለዚህ ይሄ እዚህ ላይ በሙሉ አፍሪካ ወደኋላ ቀርታ ኢኮኖሚያው ማሳደግ አትችልም የሚል ስጋት እንዳላቸው የሚያሳየው ስለዚህ ወጣቶችን ኢምፓወር ካልተደረገ በስተቀር አፍሪካ ኢምፓወር ልትሆን አትችልም። ማክሮ ኢኮኖሚ ስቴቢሊቲዋን ደግሞ ማስተካከል አለባት። ኢትዮጵያንም የሚጨምር ነው። ጠቅላላ አፍሪካ ሀገራቶች ናቸው። ኢትዮጵያንም የሚጨምር አለም አቀፍና አህጉር አቀፍ ግንኙነት ሀገር አቀፍ ግንኙነትን ማሳደግ በጣም ነው የሚያስፈልግ። ስለዚህ ፋይናንሻል ሲስተሟን ማሳደግ አለባት። የፊስካል ዲሲፕሊን እንኳን መጠበቃል። የፊስካል ፖሊሲ ዲሲፕሊን አንዳንድ የአፍሪካ ሀገራቶች የሚያጥራቸው ዲሲፕሊን ነው። በቃ ፊስካል ፖሊሲ የዛ ሀገር ኢኮኖሚ የሚያደርገው በዚህ ፊስካል ፖሊሲ ነው ከተባለ፣ ለእሱ መገዛት። በዚህ ሞኔተሪ ፖሊሲ ነው ከተባለ፣ ለሞኔተሪ ፖሊሲው ተገዥ መሆን ያስፈልጋል። የእዳ ማኔጅመንታቸው ማስተካከል አለባቸው። ብዙ የአፍሪካ ሀገራቶች የእዳ አዘቅት ውስጥ ነው ያሉት። ስለዚህ እዳን ማኔጅ የሚያደርጉበትን መንገድ ማስተካከል አለባቸው። የግል ሴክተሩን አቅም ማሳደግ በደንብ ነው የሚያስፈልገው። ይሄ ካልተደረገ በስተቀር የአፍሪካ ኢኮኖሚ አስቸጋሪ ነው ለመለወጥ፣ በጣም አስቸጋሪ መሆኑን ሀሳብ የሰጡ እኔ የእነዚህ በሙሉ ኮሜንቶች ስመለከት የአፍሪካን ሁኔታ በሁለት ጠቅልሎ መመልከት ይችላል። እነዚህ ምክረ ሀሳቦች ከቅኝ ግዛት በኋላ እንኳን አምሳ ዓመት ያሳልፉ። እንግዲህ በ1960 ስልሳዎች ውስጥ ነው እንደ አውሮፓ አቆጣጠር የአፍሪካ ሀገራቶች ነጻ የወጡት። ከዛ በኋላ ብንቆጥር 60 ዓመት እኮ። ላለፉት 60 ዓመታቶች በርካታ የአፍሪካ ሀገራቶች ፍጹም በተቃራኒ በሆነ መልኩ ነው እየሄደዋል። በጣም በርካታ ኩዴታ ያለበት ነው። የፖለቲካ ቫዮለንስ ያለበት ነው። ኮንፍሊክት ያለበት ነው። ከድሮ አይነት አሰራር ለመውጣት የሚፈልግ የኢኮኖሚ ስርዓት አይደለም። የብዙ የአፍሪካያኖች ያሉበት ጠቅላላ ሀገራዊ ምርት መጠን ሲታይ የሚያስደነግጥ ነው። የኤክስፖርት መጠን ሲታይ የሚያስደነግጥ ነው። የማምረት አቅም ሲታይ በጣም የሚያስደነግጥ፣ በሪሶርስ የመጠቀም አቅም ሲታይ በጣም የሚያስደነግጥ ነው። ስለዚህ ለማደግ የሚፈልግ አይነት እንቅስቃሴ አይመስልም። ስለዚህ በዚህ አይነት መልኩ እየሄዱ እኔ አፍሪካኖች በፍጥነት የህዝባቸውን ከድህነት ያወጣሉ ብሎ ለመናገር ትንሽ አስቸጋሪ ነው። ሁለተኛው አፍሪካኖች ስልሳ ዓመት በሙሉ በእጃቸው የነበረችን አህጉር የኢኮኖሚ ሁኔታ ለመለወጥ ተቸግረዋል። አሁን ደግሞ እንደ ሁለተኛ ቅኝ ግዛት የሚቆጠረው ምንድን ነው፣ ብዙ የአውሮፓም፣ የአሜሪካም፣ የእስያም ሀገራቶች ኢንተረስት አላቸው ፍላጎት አላቸው አፍሪካ ውስጥ ድጋሚ መቀራመጥ አሁንም ትመለከታለች። ፖለቲካል ጅቡቲ በራሷ ማዘዝ የምትችልበት ደረጃ ላይ ነች ብሎ መናገር አይቻልም። ብዙ የአውሮፓ ሀገራቶች ሚሊቴሪ መቀመጫ አሜሪካንም ጨምሮ የሚፈለግበት ሱዳንን ብትመለከቱ ምዕራብ አፍሪካ ሀገራቶችን ሰሜን አፍሪካ ሀገራቶችን ብት ምስራቅ አፍሪካ ሀገራቶችን በጣም ብዙ ፍላጎቶች አሉ። አሁን ያለው ቻንስ በፊት ካለው ቻንስ በላይ ከባድ እንደሆነ ነው የሚሰማኝ። ነፃ በነበሩበት ያላደረጉትን አሁን በእዳ ተተብትበው ድጋፍ እየጠበቁ ባሉበት ውስጥ የእርስ በርስ ኮንፍሊክት፣ ሆን ተብሎ እየተሰራላቸው ኮንፍሊክት ለመፍታት እየተቸገሩ የአፍሪካን ኢኮኖሚ የወጣቶችን ኢኮኖሚ ማሳደግ የሚችሉበት ስታንድ ላይ ነው ያሉት ብሎ መናገር በጣም ከባድ ነው እና ምክሩ ሲታይ ገና ለምትቋቋም ሀገር የተሰጠ ምክር ነው ይመስሉ ገና የምትቋቋም ሀገር ያለባት ችግር የሚገለጽ ነው ይመስሉ የመንገድ የኢነርጂ ጉዳይ ሲነሳ ሁለት የአፍሪካ ሀገራቶች እርስ በርስ ለመገበያት ባሪየሩ በጣም ከፍተኛ መሆኑን ስንመለከት በቀላሉ የንግድ ልውውጥ ማድረግ ከባድ መሆኑን፣ በጦርነት የመፈላለግ ግጭት መሆኑን፣ ዘረፋ ኮራፕሽን መሆኑን ስንመለከት የአፍሪካ ተስፋ ታዲያ ምኑ ጋ ያለው እንድንል የሚያደርግ ነው። ስለዚህ አፍሪካ ውስጥ ያሉ ኢኮኖሚስቶች የሚመለከቱበት መነጽር ለየት ማለት አለበት የሚሉት ዶክተር ሃናን ሞርሲም ከዛ የተነሳ እንደሆነ ይሰማኛል። ይህንን ሀሳብ ለእናንተ ነው። ተጨማሪውን እያነበባችሁ ለአፍሪካ ይበጃታል የምንለውን የምትሉትን ሀሳብ ሬዝ ልታደርጉ ትችላላችሁ። ልንወያይበት እንችላለን። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖስ ቪው ቴሌግራምና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ክልብ አመሰግናለሁ። መልካም ቀን።